እማያልፍ ነገር ዱንያ ውስጥ የለም። እማያልፍ ነገር ዱንያ ውስጥ የለም። አንድ ታሪክ አለ። አንድ ሰው ለንግድና ለተለያየ ጉዳይ አንድ ከተማ ይሄዳል። ባዕድ ነው እሱ። አንድን ሰው ያገኘዋል። በጣም ከመቸገሩ የተነሳ በአንድ በሬ የሚያርስ ሰው ያገኛል። በአንድ በሬ የሚያርስ በጣም ተቸግሮ ማለት ነው። ከዛ ሌላ ጊዜ ሲመጣ ምንድነው? ሲለው ይሄም ያልፋል አለው። ሌላ ጊዜ ሲመጣ በሬውም የለም፣ ራሱ ተሸክሞ እያረሰ ያገኘዋል። ምን ነው ወዳጅ? ሲለው ይሄም ያልፋል አለው። ሌላ ጊዜ ያ ሰው የት ሄደ ብሎ ሲጠይቅ፣ ንጉስ ሆኗል አሉት። ደግሞ በሆነ መንገድ ደግሞ ገብቶ ነግሷል። ቤተ መንግሥት እስኪ ያሳዩኝ፣ እንደው ይሄ ሰውዬ ከዚህ ሁሉ መከራ ወጥቶ ንጉስ የሆነው እስኪ ሄጄ ልየው ብሎ ዘየረው ቤተ መንግስት። እንዴት ነው ይህም ያልፋል ንግስ ነው። ከተወሰነ ጊዜ በኋላ ሲመጣ ሞቷል። ያስበኝ እስኪ ቀብሩን አሳዩኝ። ይህም ያልፋል ያለው ከእውነቱን ነው። እስኪ ቀብሩን አሳዩኝ አለና ቀብሩ ጋር ሲሄድ ቀብሩም ላይ የተለጠፈው ጽሁፍ ይህም ያልፋል ይላል። ሌላ ጊዜ ሲመጣ ያ ቀብር ተነስቶ መንገድ ተሰርቶበታል። መንገዱን እያየ ይህም ያልፋል መንገዱም ያልፋል።

በሆኑ ችግሮች ውስጥ ላልፍ ይችላለሁ። መከራና ፈተናዎቹ ምናምን እየተደራረበ ሊሆን ይችላል። እንዲህ መሆኑንም አላህ እያየ ነው። ተሳስቶ ግን አይደለም። አንድ ሺህ ጊዜም ልጥራው አንድ ጊዜም ልጥራው፣ ያቺን የጠራውትን ጥሪ ረስቷትም አይደለም። ላየሉ ረቢ ወላ የንሳው። እንደው ዘመናችን እንዲህ ነው የሚያልፈው። ስቃዩ በዛብን እኮ እ? ይኸው ነው ወይ? አላቸው። ፈቃለ ለሁ ነቢዩ ሰለላሁ ዓለይሂ ወሰለም እስብር፣ ታገስ አሉት ነቢያቸው ሰለላሁ ዓለይሂ ወሰለም። ከዛም ምን አሉ? ትዕግሥት እንዲኖራቸው መከራውን ተቀብለው ታግሰው እንዲያልፉ፣ ግን እነ መውዒደኩም ልጀና ቀጠሯችሁ ጀነት ነው፣ ታገሱ ይሏቸው ነበር ነቢ ስ ሰለም። ሁሉም ሰው አንድ አይደለም ማለት ነው። ሰዎች የምንፈተንበትም እኮ የተለያየ ነው አይደል? አንዳንዱ ቀጥታ ዳይሬክት በቃ ቀጥታ ከእሱ ጋር የሚገናኝ ስቃይ መከራ የሚደርስበታል። አንዳንዱም በቤተሰቡ ይመጣበታል። አንዳንድ ጊዜ ቆራት ስትሆን ይህን እንዲ ሊመጣ ይችላል። አላህ አንድ ጊዜ ሰሓቦቹ ረሱል አለይሂ ሰላት ወሰላም ዘንድ መጡና ያ ረሱለላህ ረቡና

እኔ እጅግ በጣም ለእናንተ ቅርብ ነኝ። አላህ ስብሃነሁ ወተዓላ ቅርብ ሆኜም አንድ ባሪያ በተጣራበት ሞመንት ላይ ያ ረብ ሲል ኡጂብ እቀበለዋለሁ። አላህ ስብሃነሁ ወተዓላ አላህን ጠርተው አቤት ካላቸው ወዶ ወደ ራሱ ካስጠጋቸው ባሮች አላህ ያድርገን። ሲኖርህ በጣም አትኩራ፣ ባለፈህ ነገር አትቆጭ፣ ባለፈህ ነገር አትቆጭ፣ አትዘን። በዚህ መካከል ሆነህ ለመኖር ምን ያስፈልግሃል? ባለህ ነገር አመስግን። ለኢንሸከርቶም ሽክር የሚባለው ነገር እዚህ ነው። ሽክሩ ምንድን ነው? በምላስህም አላህን ታመሰግናለህ። ያንን አላህ በሰጠህ ኒዕማ ደግሞ እሱ በሚወደው መንገድ ላይ ታውላለህ። ሁለት ነገር ስለሚይዝ ሽክር ማለት ነው الحمد لله ይጠብቀ ምስጋና ይገባ። ይህ ያንተ ፈብል ነው፣ ያንተ ትሩፋት ነው። ይህን ጸጋ የሰጠህኝ አንተ ነህ። ከዛ ደግሞ ያንን ጸጋ አንተ በምትወደው መንገድ ላይ አውለዋለሁ። ወላ ሁሌ ነፍስያ የሆነ ነገር ብላችሁ ለመበሳጨት በምትፈልግበት ሰዓት አድቧት ነፍስያ ሆይ አጣው ብለሽ የምትበሳጭበት ነገር ያጡ ማለት ነው። ብዙ ሰዎች አሉ አይደል? አዎ

የሰበርነውን ቀልብ የስብራት መጠን ስለማንረዳው ተኝተን እናድር ይሆናል። ያ ልቡ የተሰበረ ሰው ግን ሌሊቱን እንቅልፍ የለውም። እህ ሲ ልብን ያድራል፣ ሲጨነቅ ያድራል። የሰዎችን ልብ ለመጠገን ገንዘብ አያስፈልግም። ጥሩ ልብ ነው የሚያስፈልገው፣ ጥሩ አኽላቅ ነው የሚያስፈልገው። የሰዎችን ልብ ለመስበር ሰይፍ አያስፈልግም። አንዲት ቃል ትበቃለች። በአንዲት ቃል ሰውን ስብርብር ማድረግ ይቻላል። በጥሩ ቃል መጠገን ይቻላል። አስበው፣ ነገ ጠዋት ከማይነቁት መሃል ብትሆንስ ልታደርግ አስበው ያላደረግከው ነገር ቀላሉ ነገር ምንድን ነው? ለምሳሌ በአንድ የስልክ ጥሪ ልትታረቅ የምትችለው ጸብ፣ በአንድ ደቂቃ ወሬ ልትፈተው የምትችለው ኩርፊያ፣ በአንድ ቴክስት ልትገልጸው የምትችለው ናፍቆት በአንድ ታክሲ ልታገኙ የምትችለው ሰው ወይም ቤተሰብ፣ በአንድ ገጽ ልታስቀረው የምትችለው የቀን ውሎ። ነገ ጠዋት ከማይነቁ ሰዎች እንደውን አስበውና በቀላሉ ልታደርግ የምትችለው ግን በተለያየ ምክንያትና ስንፍና ሳታደርገው የቀረው ምን ይሆን? አላህ ሱብሃነሁ ወተዓላ የእኛን የኛን ጉዳይ የሚፈጽምልን እኛ የሰዎችን ሐጃ ባወጣነው ጊዜ ነው። ኢዛ

ቻናላችን ሰሞኑን በጣም እየተመታ ነው። ላይክ እያነሰው ነው፣ እና ብዙ ሰዎች ጋር እየደረሰ አይደለም። ስለዚህ ይህን ቪዲዮ እስከዚህ ድረስ የተመለከታችሁ ሰዎች ካላችሁ ላይክ በማድረግ ብዙ ሰዎች ጋር እንዲደርስ አድርጉት። ለቻናሉ ደግሞ አዲስ የሆናችሁ ወይም ደግሞ እስካሁን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ አባል ወይም ቤተሰቡ ሆኖ ወደ 50 ሺህ ጉዞ እያደረግን ነው። የዛ ጉዞ አካል መሆናችሁን አትርሱ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ አለ። ገብታችሁ ፎሎ አድርጉ።